የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የኢትዮጵያን ዓለም አቀፍ ቅርሶች ጠብቆ ለማቆየት የሚያደርገውን ድጋፍ እንደሚያጠናክር አስታወቀ። የዩኔስኮ የአፍሪካ ሕብረት ኮሚሽንና የኢትዮጵያ ተወካይ ዶክተር ሪታ ቢሶናውት ኢትዮጵያ በርካታ ቅርሶችን በዓለም ቅርስነት ማስመዝገቧን አውስተው በቀጣዮቹ ሁለት ዓመታት ተጨማሪ ቅርሶችን ለማስመዝገብ እየተሰራ መሆኑንም ጠቁመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽነር ጀኔራሉ በዱባይ ወንጀል ሰርተው ኢትዮጵያ ውስጥ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ ነው ብለዋል። ሌተናል ኮሎኔል አብደላ በበኩላቸው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎች ለመቀበል ዝግጁ መሆናቸውን አረጋግጠዋል። በቀጣይም በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በህግ ተጠያቂ ለማድረግ የወንጀል ምርመራ ቡድን በማቋቋም በትብብር እንደሚሰራ ሁለቱ ወገኖች መክረዋል። ዴንማርክ ኢትዮጵያ የአየር ንብረት ለውጥን ለመቋቋም የምታደርገውን ጥረት ለመደገፍ ቁርጠኛ መሆኗን በኢትዮጵያ የዴንማርክ አምባሳደር ሱኔ ክሩግስትሩፕ ገለጹ። አምባሳደሩ ዴንማርክ ከኢትዮጵያ ጋር ያላትን አጋርነት አጠናክራ ለመቀጠልና በተለያዩ ዘርፎች በጋራ ለመስራት ቁርጠኛ ናት ብለዋል። ሀገሪቱ የኢትዮጵያን ኢኮኖሚ እድገት ለመደገፍ አዲስ ሀገር አቀፍ ፕሮጀክት በቅርቡ ይፋ እንደምታደርግ ገልጸው ኢትዮጵያ እያደረገች ካለው የማክሮ ኢኮኖሚ ማሻሻያ ጋር የሚጣጣም እንደሆነም አመላክተዋል።